ኤሌክትሪክ አገልግሎት ወደ ልማት ወደ ምቾት፣ ኤሌክትሪክ ስልጣኔ ላንተም ላንቺም ለወገን ኤሌክትሪክ አገልግሎት፣ ያገር ብርሃን የእድገት ብርሃን ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ። እንደ ሪጅናችን እንደ ክልላችን አሁን ክልሉ እያደገ ስራዎች ስራዎች እየተሰራ ስለሆነ በተለይ ኢንዱስትሪ ኢንዱስትሪዎች ከዚህ ማሳወቅ የሚፈለገው ያው በእኛ ሰብ ስቴሽን በእኛ ፓወር ላይ ምንም አይነት የፓወር ችግር እንደሌለበት ምንጊዜም እኛ እነሱ ለማስተናገድ ዝግጅ ሆነን በራሳቸው ራሳቸው ላይ ከፈልጉት ለማስተናገድ ዝግጅ ሆንን። ምንጊዜም ቢሮ ላይ ነርሱ ነው። ትኩረት እናደርገዋለን። በፓወር ሁኔታ ያለው ምንም አይነት ፓወር ችግር እንደሌለበት ከዚህ ለማስታወቅ ይፈልጋል። የኢትዮጵያ ከተሞች መገለጫቸው ይመስል የነበሩ ከዘመናዊ የከተማ ደረጃ የራቀ አወቃቀርና ስርዓት ለመቀየር በአዲስ አበባ የተጀመረው የኮሪደር ልማት ነባር ከተሞችን አዲስ ገጽታ እየሰጣቸው ይገኛል። በአዲስ አበባ ከተማ የተጀመረው የኮሪደር ልማት በአራቱም አቅጣጫ በሚገኙ ከተሞች ተስፋፍቶ ከተሞችን ለነዋሪዎች ምቹ እያደረገና ዘመናዊነትን እያላበሰ ይገኛል። በምስራቅ የኢትዮጵያ ክፍል የሚገኙት የድሬዳዋ ሐረሪና ጅጅጋ ከተሞችም በኮሪደር ልማት አስደናቂ ለውጥን ያሳዩ ከተሞች ናቸው። ሐረር ከዚህ በፊት እንደምናውቃት ማንኛውም ሰው የሚያውቃት ነውና ለውጦች አሉ። አሁን በምናየው እና እንደዚህ አምራ ውባ ከምትታየው በፊት በጣም ልዩነት አለው። ስለዚህ አሁን ባለው የኮሪደሩ ልማት ከመጣ በኋላ እንደምታየው ግሪኔሪያው ለእግረኛም ለግረኛም ሆነ ለመኪና ውቦና በመስተካከል አየሩንም እንደምታየው ነው። ብዙ ሰዎች ከዚህ በፊት አሁን በታክሲ ነበረ፣ ክራውድ ነበረ መንገዶቹ። አሁን ላይ ደግሞ እንደምታየው ግማሹ በግራቸው ወክ እያረጉ ነፃነቱ ምኑ ምኑ ደስ የሚል ነውና በዛኛው ነው ያየሁት ኮሪደሩ በመስራት በፊት ያው እስከዚህም ነበረች። አሁን ያው ሙሉ ሙሉ እንዳየው ኮሪደሩ በመሰራቱ ጂጂጋ በጣም እንደዚህ በጣም አምሮባታል። ያው እኛም ደስ ብሎናል። ኮሪደሩ በመሰራት ብዙ የተለያየ መንገዶችም አይተናል። ያው በጣም ደስ ይላል ይስበደል ከመሽ ከዳይናው ደሰሎ እንደ ሰው አርከዮ ወقتي ሆረ ወقتي ማንተ ጆገና ወ ምዳዲ አዱ ከልፍ ከልፍ ወዳዱ ከልፍ ወታይ ጅጅጋን ከዚህ በፊት ከነበረው ስናነጻ ጽራት ትልቅ ለውጥ አለ። ከዚህ በፊት የተዘበራረቀ ነበር የእግረኛ፣ የመብራት፣ የውሃ መስመር የተያያዘ ነበር። አሁን ሁሉም መስመር ራሱን ችሏል። ጅጅጋን ከዚህ በፊት ያያት ሰው አሁን ላይ ሲያያት ለውጡን መታዘብ ይችላል። የጅጅጋ ለውጥ ብዙዎችን አስገርሟል። ከሌላ ቦታ የመጣ ሰው ጅጅጋን ሲመለከት የውጭ ከተማ ያየ ነው የሚመስለው። ለውጡ እኛንም አስገርሞናል። ከስ አርካ ፍራሰነኖት በር ፍራሰና በኮሪደር ልማት በትኩረት ከተሠራባቸው ጉዳዮች መካከል በተለያየ መንገድ የተዘረጉ መሠረተ ልማቶችን ማቀናጀት አንዱ ነው። በተሠራው ሥራ መሠረተ ልማቶች ደረጃቸውን ጠብቀው እንዲሰሩ በመደረጉ ከተሞችን ምቹ እያደረጉ ናቸው። ከዚህ በፊት እንደምናየው ሁለቱም መስመሮች የቧንቧውም ሆነ የኤሌክትሪኩ በጣም እንትን ነበረ፣ ያልተለያየ ነበረ። አንዳንዴ መንገዱ ሲበላሽ፣ የሆነ ቧንቧ ሲበላሽ ኤሌክትሪኮቹ የሚቆራረጡበት ነበረ። እንጨትም የመውደቅ ነበረ፣ በስብሶ ማለት ነው። አሁን ላይ እንደምናየው በኮንክሪት ነው የተሰራው። ለውጦች አሉ፣ ውስጥ ለውስጥም የወጡ አሉ። ለእግረኛ ምቹ የሆነ ነው። አሁን ምንም እንትን ያሌለው ነው ማለት ነው። ነጻነት ነው። ማብራቶችም እንደድሮ አይደሉም ለማለት ነው። ዘመናዊ ከተሞችን ለመፍጠርና ነዋሪዎች የተሻለ አገልግሎት ማግኘት እንዲችሉ ለማድረግ በድሬዳዋ፣ ሐረሪና ጅጅጋ ከተሞች በኮሪደር ልማት የተለያየ ስራዎች ተከናውነዋል። ይህ ኮሪደር ፕሮጀክት ወደ 10 ኪሎ ሜትር ወይንም በ2 ሳይድ በኩል ወደ 20 ኪሎ ሜትር የሚያክል ስፋት አለው። እንግዲህ የኮሪደር ፕሮጀክቱ እንደምታዩት አሁን ተመርቋል፣ አልቋል። ትንንሽ ማይነር ስራዎች የቀሩናሉ። እነሱን እየጨረስን ነው። ፉሊ ኢናጉሬት ከተደረገ ኦልሞስት ሳምንት ሆኖታል። የኮሪደር ፕሮጀክቱ እንደ ትልቅ አላማ በአጠቃላይ ኮሪደር ፕሮጀክት የምንለው ነገር ከዩቲሊቲ ጋር ወይም ከመሰረተ ልማት ጋር ተያይዞ ሰፊ ስራዎች ተሰርተዋል። እንግዲህ እንደምታዩት በፊት በዚህ አስር ኪሎ ሜትር መንገድ ላይ የመሰረተ ልማት የምንላቸው እንደ ቴሌ፣ መብራት ኃይል፣ ሳፋሪ እና ውሃ ልማቶች ተዘርግተው ነበር። እሱም ከውሃ ልማት በስተቀር ሌሎቹ በሰርፌስ ዝርጋታ ወይም ከመሬት በላይ ባሉ ዝርጋታዎች ነበር የተሰሩት። አሁን ላይ አሁን በቆምኩበት መሰረተ መንገድ ላይ ወይ አሁን በቆምኩበት መንገድ ላይ ሁሉም ዩቲሊቲዎች ቴሌ፣ ሳፋሪ፣ መብራት ኃይል እያንዳንዱ ከሰርፌስ ዝርጋታ ወደ መሬት ዝርጋታ ገብተዋል። በመጀመሪያ ዙር ከፈረንሳይ ሆስፒታል እስከ ከፍተኛ ፍርድ ቤት ከፍርድ ቤት እስከ ሰብሪያ ሆቴል ከሰላም ሆቴል እስከ ኤርፖርት ድረስ የተከናወነ ሲሆን በዚህም 8.15 ኪሎ ሜትር የመካከለኛ መስመር 3.5 ኪሎ ሜትር የዝቅተኛ መስመር የኤሌክትሪክ መስመር መዛወር ስራና በመሬት ውስጥ የሚሰላለፍ ስራን ሰርተናል። በተጨማሪም የ18 ትራንስፎርመሮች ማዛወር ተችሏል። ፕላስ ኦፍ ዛት ለስማርት ፖሎች የኤሌክትሪክ አቅርቦት እንዲኖር ለማስቻል አምስት የተለያዩ መጠን ያላቸው ትራንስፎርመሮችን አስቀምጠንላቸዋል። ከአራተኛ እስከ ስቴዲየም ያለውን ከፍተኛ መስመሩን ዝቅተኛ መስመሩ ወደ ኮንክሪት መቀየር እና መስመሮቹን ደግሞ በፊት በኤሲ ወይ ደግሞ ሽፍን ያልሆነ መስመር ነበር። አሁን ደግሞ እሱን በኤቢሲ ኬብልና ከፍተኛ መስመሩን ዝቅተኛ መስመሩን በዛው ደረጃ በመስራት የመስመሮች የማሻሻል ስራ ተሰርቷል። ከኮሪደር ልማት በፊት የከተሞቹ የኤሌክትሪክ መስመሮች በአየር ላይ የተዘረጉ ከእግረኛ መንገድ ጋር የተያያዙና ለአደጋ ምክንያት የነበሩ ናቸው። ምቹ ሁኔታን መፍጠር ዓላማው ባደረገው የኮሪደር ልማት ግን ይህ ሁኔታ ተቀይሯል። ድሬዳዋ ሪጅን ጋራ ተያይዞ አጠቃላይ ከኤሌክትሪክ መስመሩን በአንደርግራውንድ የማሳለፍና እያንዳንዱ በውበት ከላይ እንዳይታለፍ የተደረገበት ሁኔታ ነው ያለው። ከዛም ውጭ እውነት ለመነጋገር እንደ ቤተሰብ ነው እየሰራን ያለ ነው። ያ ብቻ ሳይሆን ትራንስፎርመርም ከሌሎችም ከክፍያ ጋርም ኮንሰንስ ላይ እየደረስ የምናደርጋቸው ነገሮች ጥሩ ናቸው። ዞሮ ዞሮ የኢትዮጵያ ኤሌክትሪክ ኤሌክትሪክ ኃይል ከሌለ የከተማው ውበት ምታይበት ነገር የለም። ቀን ቀን በፈጣሪ ብርሃን ነው ከተማው የሚያምረው። ማታ ደግሞ ግን ከፈጣሪ በታች በነሱ ኃይል ነው ለምን ለሊትም ቀንም ስለሚሰሩ ማለት ነውና፣ ያለው ትስስር እኔ በጣም ጥሩ ነው። ሙሉ ለሙሉ እንደምታዩት የፖሎቹንም ብታዩ፣ የመንገድ መብራቶችን ብታዩ፣ ወደ ሰፈር የሚወጡ መስመሮችንም ብታዩ በየ30 በየ60ና በየ30 ሜትሩ አውትሌት አለው መሬት ውስጥ ገብቷል። ኮኔክትድ ሆኗል። ከዚህ በኋላ ለጂጂጋ ከተማ ለ50 አመት የሚሆን የመሰረተ ልማት ያው መሰረተ ልማት ስንል መብራት ኃይልን ብቻ አያካትትም። ቴሌ፣ ሳፋሪ፣ ውሃ ልማት ሁሉንም ያካትታል። እነሱን ለ50 አመት ከዚህ በኋላ በመሬት ውስጥ ዝርጋታ አድርገን ጨርሰ። በኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ሐረሪና ሶማሌ ክልል ሪጅኖች ከኮሪደር ልማት ጋር በተያያዘ ከከተሞቹ አስተዳደር ጋር በቅንጅት የተለያዩ ተግባራትን አከናውኗል። ይህም የኤሌክትሪክ መስመሮችን ደረጃውን በጠበቀ መንገድ እንዲዘረጉና በቂ ኃይል አቅርቦት እንዲኖር በማድረግ የኮሪደር ልማት ውጤታማ እንዲሆን አስችሏል። ተቋማችን ሶስት ስራዎችን በተለያዩ ዘርፎች አከናውኗል። አንደኛው ስታንዳርዱን በተከተለ መልኩ የኤሌክትሪክ መሰረተ ልማቶችን ከአንድ ቦታ ወደ ሌላ ቦታ የማሻገር ስራ፣ ሁለተኛው ደግሞ የአንደርግራውንድ ደግሞ ወይም ደግሞ በመሬት ውስጥ የሚያልፉ መስመሮችን ቢውልድ የማድረግ ስራ፣ ሶስተኛና ዋነኛው ደግሞ ለዚህ ስማርት ፖል ለዚህ የኤሌክትሪክ ኃይል አቅርቦት የኤሌክትሪክ ኃይል አቅርቦትን በዋነኝነት ኃላፊነት ወስዶ የማከናወንና እንዲሁም ደግሞ በዚህ ኮሪደር ላይ የሚገነቡ የተለያዩ መሰረተ ልማት በተለይ የኤሌክትሪክ ቻርጅ ማድረጊያ መስመሮችን ለነሱ የኤሌክትሪክ አቅርቦት እንዲኖር አስቻይ ሁኔታዎችን ማመቻቸት ነው ማለት ነው። ከኤሌክትሪክ መሰረተ ልማት ጋር ተያይዘው ኮሪደርስ፣ ሁሉንም ያቀፈ ስለሆነ መንገዱንም፣ ሁሉንም ስታንዳርዱን ከማስጠበቅ አንጻር እኛን ደግሞ ከኤሌክትሪክ ጋር ተያይዘ ያሉትን ነገሮች፣ መስመሮች በፊት አሁን እዚህ አካባቢ እንደምታዩት አሁን ሙሉ በሙሉ በግራና ቀኝ ያሉት ኤልቪ መስመሮችም ዝቅተኛ መስመርም ከፍተኛ መስመርም በእንጨት ኮን ነው መጀመሪያ የተዘረጋው ከኮሪደሩ ከመጣ በኋላ ደግሞ እኛም መስመሮችን እስታንዳርዱን ከማስጠበቅ አንጻር ሙሉ መስመሮቻችን አንደኛ እንደ ሪሃቢቴሽን ወይም እንደ ማሻሻያ ሙሉ በሚባል ደረጃ ከአራተኛ እስከ ስቴዲየም ያለውን ከፍተኛ መስመሩ፣ ዝቅተኛ መስመሩ ወደ ኮንኪቴ መቀየርና መስመሮቹን ደግሞ በፊት በኤሲዩ ደግሞ ሽፍን ያልሆነ መስመር ነበር። አሁን ደግሞ እሱን ኤቢሲ ኬብል እና ከፍተኛ መስመር ዝቅተኛ መስመር በዛው ደረጃ በመስራት የመስመሮች የማሻሻል ስራ ተሰርቷል። ከዚህ ከኮሪደር ልማት ጋር በተያያዘ ያሉትን ሰራተኞች በክሩ በክሩ በክሩ በማዘጋጀት ምሽትና ጠዋት ያሉትን ሰዓቶችን በመጠቀም በአግባቡ በመጠቀም ይሄው እንደዚህ እንደምታዩት የሚያበራ ከተማ አስመስሏል። እና ይሄ ትልቅ እኛም እንደ እንደመብራት ኃይል ማለት ነው ለዚህ ታሪካዊ ስራ ትልቅ ኮንትሪቢዩት ያደረግንበት ነው። እንደምታዩቸው፣ ከተማችን ከተማችን ጅጅጋ እንደምታዩት መላው ከተማው ቀን ነው የሚመስለው። አብዛኛው ሰው ወክም እያደረገ የሚታይበት ሁኔታ ነው ያለውና የኛ መብራት ኃይል አገልግሎት ከሌሎች ከተማ ላይ ከተዋቀሩ የተቋም ቲሞች ጋር በጋራ በመሆን አብሮ በመሳለጥ ይሄን ስራ በመናበብ ትልቅ ስራና ውጤታማ የሆነ ስራ ሰርቷል። የኮሪደር ልማት ስራ በተለያዩ ፌዞች የተከፈለ ነው። የመጀመሪያ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እያለ የሚቀጥልና በክቡር ጠቅላይ ሚኒስትራችን አቅጣጫ ከተሞችን የማዘመን ስራዎችን ጎን ለጎን ማስኬድ ነው። ስለዚህ የድሬዳዋ ሪጅን ኤሌክትሪክ አገልግሎት ይህንን በኃላፊነት ወስዶ በመጀመሪያው ዙር ላይ 384 የእንጨትና ኮንክሪት ምሰሶዎችን ስታንዳርዳቸውን ጠብቆ የማሻገር ስራዎችን አከናውኗል። እንጨት የነበረውን ወደ ኮንክሪት የመለወጥ ስራ እንዲሁም ደግሞ ስታንዳርዳቸውን ጠብቀው ያልተተከሉ ትራንስፎርመሮችን 18 የሚሆኑ ትራንስፎርመሮችን በከተማ ማስተር ፕላን ስታንዳርድ መሰረት ሽፍት አድርጎ የኤሌክትሪክ ኃይል አቅርቦት ሳይቆራረጥ ለአንድ ደቂቃና ለአንድ ቀን በድሬዳዋ ላይ ይህን ስራ ሲያከናውን ቆይቷል። በኤሌክትሪክ ዘርፍ ካየ ነው በኤሌክትሪክ ዘርፍ መሬት ላይ እዚህ ጋር ወደ ስድስት ፓይፕ ወደ ስድስት ባለ መቶ አስር እና አምስት የሆኑ ፓይፖች ተዘርግተውለታል። እያንዳንዱ በየ60 ሜትሩ አንድ ማንሆል አላቸው። ሶ ከዚህ በፊት የነበረውን የአየር ላይ ዝርጋታ ወይም በፖል እና በእንጨቶች እየተተከለ የሚሄደው የመሰረተ ልማት የኤሌክትሪክ መሰረተ ልማት ስፋት ሙሉ ለሙሉ ወደ መሬት እንዲወርድ መሰረተ ልማቱ ተሟልቶ ተዘርግቶላቸዋል። መሬት ለመሬት የሄዱ ኬብሎች አሉ። እንደ ሌሎች ከተማዎች እነዚህ ከሚበሩት እዚህ ጥግ ጥግ ከምታዩቸው ጀምሮ የተተከሉት መስመሮች እጅግ በጣም ዘመናዊ ናቸው። ከዚሁ ጋር ተያይዞ ኬብሎቹ ግራውንድ ነው የተቀበሩ። ግራውንድ ተቀብረው የራሳቸው ቱቦ እና የራሳቸው ስራ ተሰርቶላቸው ነው ቀጥታ ከመብራቱ ጋር የተገናኙትና እንደምታዩት ከተማው ላይ አንድ የሚያልፍ በተወሰነ መልኩ አንዳንድ ኤሪያ ላይ ካልሆነ በስተቀር በአየር ላይ የምታዩት መስመር ጅጅጋ ላይ ለማጥፋት ነው እቅዳችን። በተወሰነ መልኩ ደግሞ ያው እንደምታዩት ከተማው ላይ ጽድት አድርገን ነው እየሰራ ነው። እና ያው እንደምታዩት ባለሙያዎችም፣ ኢንጂነሮችም ኮንትራክተሮችም በጋራ በመሆን ነው ይህን ስራ ትልቅ ስራ የተሰራ። እነዚህ በሰውና በሶስተኛ ወገን ላይ ሊፈጠሩ የሚችሉ አደጋዎችን እንግዲህ አስፋልት ዳር የሚተከሉ ፖሎች ለመኪና መገጨት ሰው ላይ እንዲሁም ደግሞ ለተለያዩ አደጋነት ተጋላጭ ናቸው። እነዚህን አደጋዎች ከመቀነስ አንጻር ስታንዳርዶቹን ጠብቆ እንጨቶችን ወደ ኮንክሪት ቀይረን ነው የማዛወሪያ ስራውን ስናከናውን የነበረው ማለት ነው። ሁለተኛው ምድብ ላይ ያለው እንግዲህ ለዚህ ለምናየው የስማርት ፖልና ለኤሌክትሪክ ቻርጅ ስቴሽኖች የኤሌክትሪክ ኃይል አቅርቦት በሪጅናችን የተከናወኑ እንግዲህ 1250 ኬቪ አንድ እንዲሁም ደግሞ 315 3 202 አንድ 100 ኬቪ በአጠቃላይ ወደ 6 ትራንስፎርመሮችን ለዚህ የኤሌክትሪክ ኃይል አቅርቦት መድበን ስራዎችን አከናውን ያገባደድንበት ሁኔታ ነው ያለው ማለት ነው። ከምቹነት ባሻገር ገጽታን እየቀየረ የሚገኘው የኮሪደር ልማት ውብ ከተሞች በሁሉም የሀገሪቱ አካባቢዎች እንዲፈጠሩ እያደረገ ይገኛል። ይህ የኮሪደር ልማት የተከናወነባቸው ከተሞች ማራኪና አይነግቡ እንዲሆኑ እያስቻለ ነው። ድሬዳዋ ላይ እውነት ለመነጋገር የኮሪደር ስራዎችም በተገቢ መንገድ እየሰራ ነው ያለንበት ሁኔታ ነው ያለው። ከዛ ውጪም ገጽታዋንም ጭምር የጨመረበትና። የከተማ ውበት የሰጠበት ሁኔታ አለ። ከዛ ውጭ ኮሪደር እንግዲህ ሲጀመር ያው ከኤሌክትሪክ ውጭ ኮሪደር የሚያምርበት ሁኔታም የለም። አብዛኛው ቦታ ላይ ዲማንዱ አለ፣ ላይት ይፈልጋል፣ ውበት ይፈልጋል። እነዚህ ደግሞ ከኤሌክትሪክ ውጭ ምንም ማንቀሳቀስ ስለማይቻል ነው። እንደምታዩት ለአይን ለምልከታ ወይንም ለአካባቢ ሰው ውበት አልነበረውም። በሰማይ ላይ የሚሄዱ አንደኛ ስታንዳርድም አይደለም፣ አደጋዎች ያጋልጣል ብዙ ጊዜ ሲዘረጋም አደጋም ሲነሳ ሲፈነዳም በሰው ላይ ከባድ የሆነ የሕይወት አደጋ ያመጣ ነበር። አሁን ላይ ግን ለዓይንም የማይታይበት ቦታ መሬት ውስጥ፣ ለስርቆትም የማይመች ሁኔታ መሬት ውስጥ ተደርጎ ሙሉ ለሙሉ ዝርጋታ ተደርጓል። ይህ ደግሞ ውበቱን በምታዩት መልኩ አሁን ምንም አይነት ኤሌክትሪክ መንገድ ላይ አታዩ። አንዳንድ እንግዲህ ያው የድሮ ዝርጋታዎች መኖር ስለነበረባቸው የተው ናቸው አሉ፣ ግን እነሱም ወደ መሬት በሚገቡበት ሰዓት ኮምፕሊትሊ ከተማዋ ላይ ለየት ያለ ውበት ያመጣል ብዬ አስባለሁ። ይህ በመስራቱ ደግሞ ምንድን ነው የተለያዩ አደጋዎችን የመቀነስ መስመሩ ደግሞ ደንበኛው ማግኘት ያለበትን መስመር በትክክለኛ ያልተቆራረጠ መብራት እንዲያገኝ ማድረግ ተችሏል ማለት ነው። ያው ማሻሻ አንደኛው ሲሰራ አንደኛ ያልተቆራረጠ ኤሌክትሪክ ማግኘት ነው። ሁለተኛ ደግሞ መብራት በትክክለኛ ለምሳሌ 220 ማግኘት ካለበት 220 ትክክለኛ ያልተቆራረጠ ቮልቴጁን የጠበቀ ቮልቴጅ ድሮፕ የሌለበት መብራት ማድረስ ስለሆነ በዛ አንጻር ሙሉ በሙሉ ያልተቆራረጠ ቮልቴጅ ድሮፕ የሌለበት መብራት ማድረስ ተችሏል። ከዚህ ቀደም በነበረው የመብራት ዝርጋታ ጋር ተያይዞ በአየር ላይ የሚሄዱ መስመሮች ኦቨርሄድ ስለሚሆኑ ብዙ ጊዜ ለአደጋ የተጋለጡ ናቸው። ከዛ ጋር ተያይዞ የመጀመሪያው ትልቁን አደጋ ነው የሚቀንሰው። በሁለተኛ ደረጃ ደግሞ በአሁኑ ሰዓት ስማርት ሲቲ የሚሆኑ ከተሞች ላይ ናቸው መታየት የለበት። አሁን እንደምታየው ከተማው ምንም የሚያቋርጥ መስመር የለም፣ ሰማ ከተወሰኑ አንዳንድ ኤሪያዎች በስተቀር እና ይሄ አንደኛ ከተማው ላይ የሚጨምረው ትልቅ ቫሊዩ አለ። ውበቱን እጅግ በጣም ጨምሮታል፣ የሚያምር ከተማ አድርጎታል። የኮሪደር ልማት በድሬዳዋ ሐረሪና ጅጅጋ ከተሞች የመጀመሪያው ምዕራፍ ተጠናቋል። በቀጣይ ምዕራፎችም በመጀመሪያው የተገኘውን ልምድ በመጠቀም የተሻሉ ከተሞችን ለመፍጠር በድሬዳዋ ሐረሪና ጅጅጋ አስፈላጊው ዝግጅት መደረጉ ተጠቁሟል። ሃይስኩል ትምህርት ቤት ሼል እስከ ዲፖ ያለው ሁለተኛው ፌዛችን ነው። በተጨማሪም ደግሞ ከከተማ ስራ አስኪያጅ እስከ መምሪያ በሁለተኛ ፌዝ የሚሰራው ነው። እንግዲህ ይህንን እንግዲህ ስናከናውን 9315 ኬቤ ትራንስፎርመሮች ለኤሌክትሪክ ኃይል አቅርቦት የኤሌክትሪክ መስመር ዲዛይን ያዋጭነት ጥናት አከናውነን ጨርሰናል። የሚዛወሩ መስመሮችን ለይተን ጨርሰናል። ወደ ማዛወር ስራው ነው የምንገባው። በዚህ እንግዲህ ያው እንደ ፌዝ ዋን በተምሳሌትነት ለመጨረስ የተለያዩ ዝግጅቶችን ስናከናውን ቆይተናል ይተናል በስትሪንግ ኮሚቴም በክቡር ከንቲባው በሚመራ ስትሪንግ ኮሚቴም በዋነኝነት ከዲዛይን ፌዝ ጀምሮ እስከ ኢምፕሊመንቴሽን ፌዝ ድረስ በግንባር ቀደምነት አብረን በየሳምንቱ ሀሙስ ሀሙስ እየተገማገምን ዲዛይኖችን የከተማው ማስተር ፕላን በጠበቀ መልኩ ከከተማው ማስተር ፕላንና ከተማ ልማት ቢሮ ጋር በጋራ በመሆን ስራዎችን እያከናወነ ነው ያለ ነው ማለት ነው። ከኮሪደር ጋር ተያይዞ በየፌዙ እየተሰራ ስለሆነ መጀመሪያ ፌዝ አልቋል። ሁለተኛ ፌዝ ደግሞ በክልሉ በጥያቄ ባቀረበ ቦታ ላይ የተወሰነ ከዘጠና ነው ገንቶ ጨርሰናል ማለት ይቻላል። የተወሰነ ብቻ ነው የሚቀረው። እሱን ደግሞ አጠናቀን ቀጣይ ላይ ደግሞ የሚወጡ ጥያቄዎች ካለ ደግሞ እነሱን አስተናግድ በስታንዳርዱ መሰረት ስራዎችን የመስራት እቅድ አቅደናል ማለት፣ ኮሪደር በዚህ የሚቆም አይደለም። ከተማው እንደምታዩት በጣም ሰፊና እጅግ ያማረ ከተማ ነው። ሌሎች ኤሪያዎችም ስለሚዛመን በተያያዥነት ሌላ ኤሪያ ላይ ያሉትን መስመሮች አንደርግራውንድ በማድረግ ከተማችን ስማርት ሲቲ የማድረግና ላይን የሚባል በአየር ላይ የማይታይ ሁኔታዎችን ለመፍጠር በዝግጁ በቃ ተዘጋጅተን ያለነው። አገልግሎት ወዲ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኒ ኤሌክትሪክ አገልግሎት የአገር ብርሃን የድገት ብናት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ኤሌክትሪክ አገልግሎት ወዲ ልማት ወዲያ ስልጣኔ ላንተም ላንቺን ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ